ሰላም አርሴ ፋሚሊስ፣ እንዴት ናችሁ? ቡድናችን ምሽት ከባየር ሙኒክ ጋር የነበረውን ጨዋታ በድል መወጣት ችሏል። ሶስት ለአንድ አሸንፈናል። ምርጥ ጨዋታ ነበር ያሳየነው፣ የአመቱን ግስጋሴያችንን እንግዲህ ቀጥለናል። ባየር ሙኒክ በጣም ምርጥ ቲም ነበረ፣ በዚህ አመት አራቱንም የሻምፒዮንስ ሊግ ጨዋታቸውን አሸንፈው ነበር ወደኛ የመጡትና የጨዋታ የሚከብደን ይመስል ነበረ ሆኖም ግን መወጣት ችለናል። ወደ ሻምፒዮንስ ሊጉም ከአመታት በኋላ ከተመለስን በኋላ አሁንም በምድብ ጨዋታ ያለመሸነፍ ጉዟችንን ማስቀጠል ችለናል። ጨዋታው በጣም አሪፍ ነበረ ለተቃራኒ ተመልካችም፣ እንዲሁም ለገለልተኛ ተመልካችም ለሁሉም ምርጥ ጨዋታ ነበረ የነበረው። ቀድመን ግብ ከቆመ ኳስ በዩሪያን ቲምበር አማካኝነት ማስቆጠር ችለን ነበረ። ሆኖም ግን ባየርሙኖች በ17 ዓመቱ ታዳጊ ካርላ አማካኝነት ባስቆጠሩ ግብ አቻ ሆነው ወደ እረፍት ወጥተን ነበረ። ሆኖም ከረፍት መልስ ሚኬል አርቴታ ጥሩ ቅያሬዎችን ማድረግ ችሏል። ካላፊዮሪንና እንዲሁም ጋብሪኤል ማርቲኔሊን እንዲሁም ማስቀየር ቀይሮ በማስገባት የማጥቃታችንን ነፍስ ዘርቶበት ነበረ። እንዲሁም እነሱን ከመቀየራችን በፊትም ግብ ለማስቆጠር በጣም የተቃረብንባቸው አጋጣሚዎች ነበሩ። ሆኖም ግን እነዛን መጠቀም አለመቻላችን ዋይ ኋላ ኋላ ዋጋ ሊያስከፍለን ነበር። ሆኖም ግን አሪፍ ሰዓት ላይ ቅያሪ አድርጎ ሚኬል አርቴታ ጨዋታውን አሸንፈን እንድንወጣ ማድረግ ችሏል። ከላፊ ወሪም ተቀይሮ በገባ በአንድ ደቂቃ ውስጥ ነው ለኑኒ ማዱኬ በአርሰናል ቤት የመጀመሪያ ጎልን እንዲያስቆጥር ማድረግ የቻለው። ካላፊወሪም ለማዱኬ አመቻችቶ ሰጠው። ሆኖም ከዛ በኋላ ደግሞ ኤቨሬች ኤዜና አሁን ማርቲኔሊ ትሬድማርካቸው የሆነ የሁለቱ ጥምረት እየሆነ የመጣት ባለፈው ሲቲ ላይ ካስታውሳችሁ የኤምሬሱ ጨዋታ ላይ ለማርቲኔሊ ኤዜ ከተከላካይ ጀርባ ኳስ ጥሎለት ግብ አስቆጥሮ ነበረ። አሁንም ያንኑ ራሱኑ ተመሳሳይ ለጋብሪኤል ማርቲኔሊ ከተከላካይ ጀርባ ከራሱ ሜዳ ሮጦ ደረሰበት። ኑዌር ወጥቶ ነበረ አስቀድሞ። የማርቲኔሊን ብልጠት የምታዩት እዚጋ ነው። ኑዌር መውጣቱን አይቶ ኳሱ ከመንጠሩ በፊት በቴስታ አገጨው፣ ኑዌርን ይሸወደው። ኖዌረን እዛው መሀል ሜዳ ላይ ትቶት በጆሹዋ ኪሚች አጃቢነት ማርቲኔሊ ሶስተኛውን ጎል አስቆጠረ። ከዛ በኋላ በቃ ጌሙን ኮንትሮል ማድረግ ጀመረ። ሚኬል አርቴታ የቼልሲውን ጨዋታ ታሳቢ ያደረጉ የተወሰኑ ለተጫዋቾችን ማሳረፍ ጀመረ። በቃ አሪፍ ጌም ሆነን ልን ከዛ በኋላ በቃ ባየርን ሚዩኒክን ለአመታት በሻምፒዮንስ ሊጉ በቬንገር አመታትም እንዲሁም ወደ ሻምፒዮንስ ሊግም በአርቴታ ዘመን ከተመለስም በኋላ በጥሎ ማለፍ ሲያሰናብተን የነበረውን ቲም በስተመጨረሻም ማሸነፍ ችለን ተበቅለናቸዋል። እንግዲህ አሁን የቀረን ከአምስቱም ጨዋታ አምስቱ ነው ያሸንፈናል። በሻምፒዮንስ ሊጉ ከዚህ በኋላ የሚቀረን ከካይራት ቀጣይ ክለብ ብሩጅ፣ ከዛም ከኢንተር ላይ በኢንተር ሜዳ እንዲሁም ከካይራት ጋር የመጨረሻውን የሊግ ፌዙን የመጨረሻ ጨዋታ እናደርጋለን። እነዚህን ጨዋታዎች አሸንፈን ምድባችንን ምድቡን ሊጉን በአንደኝነት ማጠናቀቁ መቻል አለብን ብዬ፣ እንዲሁም ቀለል ያለ ቲም እንዲደርሰን በአንደኝነት መጨረስ አለብን። ቀጣይ ደግሞ ከቼልሲ ጋር ያለብን ጨዋታ አለ። እሱንም በአግባቡ በማሸነፍ በመወጣት እያሸነፍን መቀጠል መቻል አለብን ብዬ አስባለሁ። ከተመቻችሁ ፎሎና ላይክ አድርጉ፣ ሀሳባችሁን ኮመንት ላይ ያጋሩ።